ዳኒ ማለት ነው ምንም ብታደርግ ወዴንስ ይወደኛል፣ ወዴንስ ይቀበለኛል ብለህ ከአስበህ ከሆነ ተሳስታል። ምክንያቱም መጀመሪያ የመጣህበት መንገድ በጣም ስለሚያስጠላ አብርሽን ስላንቋሸሽ ምናምን፣ አብርሽን የሚወዱ ልጆች ደግሞ ዛሬ ይቀበሉኛል ብለህ ከታስብ ማለት ነው እና አሰላሙ አሌኩም ወራህመቱላሂ ወበረካቱ። እኔ የምለው የበፊት ልጆች ለምን አይጠየቁም? ለምን አይሄዱም? ዛሬ ከነዳኒ ትላንት ከመጡ ልጆች ጋር እንደዚህ ተደስተህ ሳይቅ በጣም ነው የገረመኝ። ምክንያቱም ትላንትና በችግር ጊዜ የነበሩትም በደስታ ጊዜም ሊኖሩ ይገባል ማለት ነው። ትላንት ሚዜ እንሆናለን ያሉትም ሊኖሩ ይገባል። አሁን አብርሽ እና ብሩ፣ አይሚና ብሩክ ሄደው ተዝናንተው መጡ። ተመልሰው አይሄዱም እርግጠኛ ነኝ እና እነሱ ራሱ መኖር ነበረባቸው። ማርክ ኢፍሬም ወንድምክ ማለት ነው እና የፍሪ ያልኩ ልጅ ይዛን የተሰብስበው ያሉት ማለት ነው እነ ተውፊቅ ምናምን ነበሩ የተሳሳት ቤታቸው ላይ የሚሳ ተጋብዘው ምናምን ና አንድ ላይ ብትሆኑ ያጀማን ቢኖር በጣም እንቅርታ ቤተሰብ በጣም ደስ ይለን ነበረ ዛሬ ግን ትላንት ከመጡ ልጆች እንደዚህ ስትሆን ትላንት ነው እነሱን ያወቃቸው ማለት ግን አብረው ብዙ ችግሮችን ያሳለፋችሁ አብራችሁ እዚህ ደረጃ የደረሳችሁ ልጆች አላችሁ እና እነሱን ባትረሱ ከነሱ ጋራ አብራችሁ ብትመጡ በጣም ደስ ይለኛል ማለት ነው። እኔ ግን እነ ዳኒ ምንም ቢሰሩ ምንም ቢያደርጉ ማለት ነው ቤተሰብ በቃ መጀመሪያ ላይ የሆነ ኢንትን እንደዚህ አይነት ስራ የማየው ስራ ያመጡት እነሱ ስለሆነ አይመቹኝም ማለት ነው እና እነዳኒም ይምጡ ምንም ችግር የለውም ግን የመጀመሪያዎችንም አትርሳቸውም ምክንያቱም በችግር ጊዜ ያለውን ብቻ በችግር ጊዜ ሳይሆን እነዛን ማቅረብ ያለብን በደስታም ጊዜ ማቅረብ አለብን እኔ ያው ትላንት ሙቢ ሲናገር በጣም ነው ያሳዘነኝ በጣም ነው ልቤን የነካኝ ማለት ነው ማላቸው ላይ የሆነ ክፍተት አለ የሆነ ሰው ገብቶ አጣልቷቸዋል ደግሞ ማለት ነው የሆነ በቃ እኔ እንጃ። ሰው ግን ለምንድነው ሰው ሲዋደድ የማይወደው ማለት ነው ደስ የማይለው? እና ብቻ እኔ እንጃ። አንድ ላይ ሆናችሁ ብትመጡ የበፊት ጀማዎች አንድ ላይ ሆናችሁ ብትመጡ በጣም ደስ ይለናል። የኦንላይን ተዝናንተው መጥተዋል። ተመልሰው ሄዶ አይመስለኝም እርግጠኛ ነኝ። እና አብርሽ ይህን ነገር አስበህበት ከነሱም ጋር አንድ ላይ ብትሆን ደስ ይለናል። ዛሬ ዳኒና ስጌን አገኘው ብለክ እነ ሜሪን አገኘው ብለክ እነዛን ባት ራሳቸው በጣም ነው ደስ የሚለኝ። እኔ እንደራሴ ያሳብ ነው። እና ለማንኛውም የሚመቻቸው ዌልካም ብለናል። ዱባይ ያለን ልጆች ማለት ነው። ብለን ከተመቸን ወተን እናያቸዋለን፣ ካልተመቸን እንግዲህ ምንም ማድረግ አንችልም። ከእናንተ ስራው ይበልጥብናል ብዬ አስባለሁ። ደሪ ማለት ነው ምክንያቱም ያው የወጣንበት ዓላማ ስላለን ግን እንወዳቸዋለን። ያው ቪዲዮ ስትለቁልን እናያለን። ምንም ማድረግ አይቻልም እና ያው ይመቻችሁ፣ ደስታችሁ ደስታችን ነው ስለምንወዳችሁ ማለት ነው። እና ቤተሰብ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ ማለት ነው። በጣም ነው የምወዳችሁ። ሰላም አለሉ